እኔ የምላችሁ ቤተሰቦቼ ማለት ነው፣ በባል ቤተሰብ መወደድ የእውነቴን ነው ምላችሁ፣ መታደል ነው። ሩታ በዚህ አጋጣሚ በጣም እድለኛ ናት። የእውነቴን ነው ምላችሁ፣ አይደለም በባል ቤተሰብ ሩታዬ ማለት ነው፣ በውጭም ዘንድ የምትወደድ ልጅ ናት። ና ዛሬ እንግዲህ ጋሸዬና የአብርሽ እናት እንግዲህ ማዘር በአብርሽ እህት ዩቱብ ቻናል ላይ ቀርበው ነበረ። ያው ስለ ሩታም እርግዝና ያው ተጠይቀው ነበረ፣ እና ያብራሩበት መንገድ የሚገርም ነበር። በተለይ የአብርሽ እናት አይ ከሰጠኝ አሉ ከሰጠኝ ልጁን በወገብ አይደለም በጭንቅላት ያዝ እያሳድጋለሁ። በጣም ነው ደስ ያለኝ ያሉት እናትዮ ማለት ነው። ጋሽዬ ደግሞ በቃ መዳም ቅመሞች ተመረቃችሁ ተመረቃችሁ፣ አይገልጸውም በዚህ ልክ ልጄ የሰው ፍቅርና የሰው መውደድ አለው ብዬ አልጠበኩም። ዱባይ ላይ የተደረገው ሰርግ ሳይ በዙሪያዎቹ የከበቡትን በተለይ የመዳም ቅመሞችን ሳይ በጣም ነው ደስ ያለኝ፣ በጣም ነው ያከበርኳችሁ፣ በጣም ነው የወደድኳችሁ። ና ልጄ በዚህ ልክ ለካ የሰው ፍቅርና የሰው መውደድ አለው በማለት በጣም የተደ ስለ ሩታ እርግዝና ያው ጋሽዬ ተናግረዋል። የሩታ እርግዝና ያው እንደተለመደው እህቱን ብላለች፣ ፕራንክ መስኖ የነበረ የመጀመሪያው ቪዲዮ አለች። በኋላ ላይ ግን አኪም ቤት ሄደው ቼክ ሲደረጉ ስትደረግና ሩታ አሉ ጋሽዬ፣ ልጁ ሲንቀሳቀስ ራሱ የዛኔን ያመንኩት አሉ። በቃ በጣም ነው ደስ ያለኝ ያሉ ና ኒንጃ የገለጹበት መንገድ የሚገርም ነው ጋሽዬ። በዚያ አጋጣሚ ያው ጋሽዬ ያው የሚወደዱ አባት ናቸው። ስለ አብርሽም ተናግረው ነበረ። አብርሽ ማለት አሉ እናትየው በቂ ቢያደገ ልጅ ነው፣ አስተሳሰቡም ደግሞ ከቤት ውስጥ ለየት ያለ ልጅ ነው አለች እህትየውም ማለት ነው። እና አብርሽ በጣም በቃ ንጃ በንክብካቤ ራሱ ልጅ ያደገ ልጅ ነው እና አስተዳደጉም ያው ለየት የሚል ልጅ ነው እና አስተሳሰቡም በዛው ልክ በቃ ንጃ። ልጄም በዚህን ሰዓት የልጅ አባት መሆኑ ደስ ብሎኛል። ሩታን በጣም የምትወደር ልጅ ናት በማለት በቃ ለሁለቱም ማለት ነው ያላቸውን ፍቅር ነው የገረጡት። እና ሩታ በዚህ አጋጣሚ የእውነት እድለኛ ናት ማለት በውስጥም በውጭም የሰው ፍቅር ና የሰማ ውደዳለት የእውነቴን ነው ምላችሁ ና አንዳንዴ አንድ ተረት አለ ይታደሉታል እንጂ አይታገሉትም ይባላል። እና በባል ቤተሰብ መወደድ በጣም ደስ የሚል ነው ና ያው የሩታ እርግዝና በነገራችን ላይ እኔ ራሱ መጀመሪያ ላይ ፕራንክ መስሎኛል ምክንያቱም በፊት የለመደችው አይደለም። ሩታ በፊት እንደዚህ አብረሽ ፕራንክ ታደርገዋለች እና ጋሽዬም እንደዛ ነበር ያሉት ለካ ቻናላቸውን በጣም ይከታተላሉ። በጣም ነው የምከታተላቸው፣ ሰርጋቸውን ሁሉ እከታተል ነበር ዱባ ያለውን አሉ እና እሳቸውን ፕራንክ ነው እንደ ብዬ ነበር ያሰብኩት አሉና፣ ያው ቼካፕ ስትደረግ ያው እውነት መሆኑን አመንኩኝና ያው በጣም ደስ አለኝ። እናትየውም ያው ሩታን የገለጹበት ልጃቸውን የገለጹበት መንገድ የሚገርም ነውና፣ አስባችታል አስባችሁታል፣ ልጄ ለእኔ ከሰጠኝ ልጁን አሉ፣ በወገብ አይደለም በጭንቅላቴ ተሸክም ያሳድጋለሁ፣ ከሰጠኝ ነው ያሉት እና በዚህ እድሜው ደግሞ የልጅ አባት በመሆኑም ደስተኛም ነን እኛም እድለኛ ነን ያሉት፣ እና እውነት ነው፣ እድለኝነት ነው፣ የልጅ ልጅ ማየት ቀላል አይደለምና በዚህ አጋጣሚ አብርሽ እህቶቹ ራሱ ሲገልጹት የሚገርም አስተሳሰብ ያለው ጨዋ እንደ በተትቱ የሆነ ልጅ እንደሆነና አስተሳሰቡ በቃ ከቤት ውስጥ ለየት ያለ ልጅ እንደሆነ ነው የሚናገሩትና እውነት ነው፣ እኛም እንመሰክራለን አደል እንደ ቤተሰብ አብርሽ በጣም ታጋሽ በጣም ጨዋ አስተሳሰቡ የሆነ አሩቁ ሀሳቢ የሆነ ልጅ ነው እንደ ዘመኑ ወጣት አይደለምና የገለጹበት መንገድ የሚገርምና ነው። እና ቤተሰቦቼ እንግዲህ ዛሬ ጋሸዬ ለሁለቱም ያላቸውን ፍቅር ያላቸውን አክብሮት ገልጸዋል። ሩታ እሚያወርግዝ በመሆኗ በጣም ነበር ደስ ያላቸው ከምላችሁ በላይ። እህቱ ራሱ በጣም ነው ደስ ያለኛለች ከምላችሁ በላይ።